ሰላም ውድ የቻና ቢዝነሶች ሰበር መረጃዎች አሉ። በርካታ በሰሜን ወሎ ዞን ፋኖ ከፍተኛ ኪሳራ አስተናግዶ ምርኮኞች ገቢ ተደርጓን እንዲህ የምንመለከታቸው ማለት ነው። መንግስት ተደጋጋሚ የሰላም አማራጭ ቢያቀርብ አንቀበልም ባሉት ላይ ህግ የማስከበር ዘመቻው እየወሰደ ይገኛል። በዛሬ እለትም ከፍተኛ ኪሳራ አስተናግዷል። ነገሩ ላ ታመልጣይ አታሩጠይ ነው። የፋኑ ትግልም እንደዚህ ይመስላል። መንግስት ያቀርብለትን የሰላም አማራጭ አልቀበልም ባለው ላይ ህግ የማስከበር ዘመቻው ተጠናክሮ እየተወሰደ ይገኛል። በዚህም በሰሜን ወሎ ዞን ሀብሩ ወረዳ ሊብሱ ቀበሌ ዛሬ በወሰደው ህግ የማስከበር ዘመቻ በርካቶች ሲሸኙ፣ ቀሪዎች እንዲህ የምንመለከታቸው በምርኮኛነት ገቢ ተደርገዋል። መንግስትም ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል የሰላም አማራጭን ለተቀበል ደግሞ እየተቀበለ ይገኛል ማለት ነው። በተመሳሳይ መልኩ በዚሁ በሰሜን ጎንደር ዞን ጃናሞራ ሞራ ወረዳ ወይና ቀበሌ ተብሎ በሚታወቀው በዛሬው ዕለት ጥቅምት 202 2018 ዓመተ ምህረት ማለት ነው። በተመሳሳይ ሰዓት በሰሜን ወሎ ጋር ከነበረው ተኩስ እንደነበር ይታወሳል። በዚህም ከፍተኛ ኪሳራ አስተናግዷን ሞት የሆኑትም ፌስቡክ ፔጅ ያስቀምጫላችኋለሁ ማየት ትችላላችሁ። መንግስት ተደጋጋሚ የሰላም አማራጭ ያቀርባል። ሰላም ይቅደም፣ ሰላም ይቅደም፣ ዘረኝነት ይውደም። ለዚህ ደግሞ ዋነኛና ዋነኛ መንግስት ያቀርቡኝ የሰላም አማራጭ አለመቀበል ነው። ለዚህ ከፍተኛ ኪሳራ እያስተናግዳችሁ የሚገኘው ዛሬ ከፍተኛ ፋኖ የገጠመው ኪሳራ ይህን ይመስላል። በተለይ ደግሞ በጣም ከሚገርመው ሌላኛው ጉዳይ ከዚህ ጋር በጣም የሚገርመው ሁለቶች የሚያመሳስላቸው ይፋ ነው በአማራ ክልል እና በኦሮሚያ ክልል ሁለቱን የሚያገናኙ ከፍተኛ እንግዲህ የገታ ይታወቃል በዚህም እንግዲህ መከላከያ በእጀባ የሚንቀሳቀሱ ተሽከርካሪዎች አሉ በአማራ ክልል የሚነሱ ተሽከርካሪዎች ከቀኑ ስድስት ሰዓት በተለይ ጓሃ ጽዮን ተብለው ተብሎ በሚታወቅ ከተማ ላይ እጀባ ይደረግላቸውን ወደ አዲስ አበባ ለመግባት እንዲሁም በአዲስ አበባ የሚነሱት ደግሞ በተመሳሳይ መልኩ ማለት ነው ከረፋዱ አራት ሰዓት ላይ ፊቺ ከተማ ላይ እጀባ ተደርጎ ወደ አማራ ክልል እንዲገቡ ይደረጋል ማለት ነው። ይህ እንግዲህ የደረገው የኦሮሚያ ነጻ ውጭና የአማራ ነጻ ውጭ ያደረጉት እንግዲህ መኪና፣ የህዝብ መኪና፣ የህዝብ ተሽከርካሪዎች፣ የጭነት መኪና፣ የንግድ መኪናዎች ይህን ያህል በእጀባ እንዲንቀሳቀሱ ተደርጓን። ስለዚህ ነጻ የለማን እንደምታወጡ ጥያቄው ለእናንተ እንተው እና ሌላኛው ጉዳይ የመንግስት የሰላም አማራጭ የተቀበሉ አሉ። እሱን ጉዳይ የምናነሳ የሆነ ማስተዋል ተስፋዬ እጅ ሰጧን። እንዲሁም ደግሞ ያዜ ድረስ እነማይ ተብሎ በሚታወቀው አካባቢ ሲታገል የነበረ ለእነማይ የጥምር ጦር ወይም ደግሞ የሰላም አስከባሪ እጁን ሰጧዋን ማለት ነው። እነዚህ ወንድሞች መንግስት አቅርበለችን ሰላም ጠሚስ ከነሙር ትጥቃቸው ተቀብለው ገብቷል። እድሜያቸውን አረዝመዋል ማለት ነው። ቀሪ ወንድሞች ግን ብትቀበሉ፣ ሌላኛው አማራጭ ነው። መንግስትም ህግ የማስከበር ዘመቻውን ተጠናክሮ እየወሰደ ይገኛል። አሻፋሪ ባሉት ላይ ምግባ ከመሬቱን እያፈጸመው ይገኛል ማለት ነው። ላብነት ያህል በዛሬው እለት ደግሞ ሌላኛው በደማቅ ሁኔታ የአማራ ክልል ሰላምና አስከባሪ ተመርቋን። እጅግ ደስ የሚልና የሚያኮራ ጉዳይ ነው። በተለይ በዛሬው እለት ከሰሜን ወሎ ዞን ከሁሉም ወረዳና በተለይ በሁሉም ወረዳ ሲባል በሰሜን ወሎ ካሉት ማለት ነው እና ከተማ አስተዳደሮች የተወጣጡ የሰላም አስከባሪ አባላት መሰረታዊ የውትድርና ስልጠናቸውን አጠና ከፍተኛ ሀገር መከላከያ እዛ አመራሮችና የክልልና የዞን የመንግስት ስራ ኃላፊዎች በተገኙበት በደማቅ ሁኔታ ተመርቋን እጅግ ደስ የሚልና የሚያኮራ ጉዳይ ነው። ስለዚህ ይሄ የሚያመላክተው ይሄ የሚያመላክተው አማራን ነጻ ነጻነት ለማረጋገጥ ራሱ የሰላም አስከባሪ ወደዚህ ወደ መንግስት የሰላም አስከባሪ አካል እየተቀላቀለ እየተመረቀ ሰላሙንም እያጸና ይገኛል። ከእነዚህ ውስጥ አንዱ በዛሬው ዕለት የተመረቁት በሰሜን ወሎ ዞን የሚገኙት የሰላም አስከባሪ ተመራቂዎች አንዱ ነው። ለዚህ እንግዲህ ከፍተኛ የመንግስት የስራ ኃላፊዎችና ከፍተኛ የወታደር ኃላፊዎች በተገኙበት ተመርቋን። መልካም የስራ ዘመን እንዲሆንላቸው ከወዲሁ እንመኛለን ማለት ነው። ውድ ቻናላችን ተከታታዮች ጽንፍ ዘመን መንቀሳቀስ የትም አያደርሰንም። የሚያስፈልጉ ሰላም እና ሰላም ብቻ ነው። ሌላኛው የትራፊክ አደጋ የተከሰተው እጅግ የሚያሳዝን ጉዳይ በአማራ ክልል በኦሮሚያ ብሄረሰብ ዞን ጨፌ ሮቢት ከተማ ልዩ ቦታው ጃራ ድልዴ ተብሎ በሚታወቅ አካባቢ ከአዲስ አበባ ከደሴ ተነስቶ ወደ አዲስ አበባ የሚያቀና ታታ የህዝብ ማመላለሻ አውቶቡስ ከጭነት መኪና ጋር በመላትም ከፍተኛ የሰው ህይወት አልፏን እጅግ በሚያሳዝንና ልብ በሚሰብር መልኩ ከፍተኛ በቁጥራቸው ያልተገለጸ ከፍተኛ የሆነ የሰው የህዝብ ህይወት እንዳለፈና የአካል ጉዳት እንዳስተናግድ ተገልጿን ህይወታቸው የተረፈም ወደ ሮቢት ሆስፒታል ለህክምና እንደተላኩ ነው የተገለጸው። እስካሁን ድረስ የሰዎች ቁጥር በውል አልተገለጸም። እጅግ ልብ የሚሰብር ጉዳይ ነው። ሌላኛው በአፋር ክልል መሬት መንቀጥቀጥ ተከስቷል። በዚህ የተከሰተው የአንድ ታዳጊ ህፃን የአስራ ሁለት ዓመት ህይወት ሲያልፍ ወደ ስድስት ሰው የሚደርሱ ሰዎች ህይወት ደግሞ የአካል ጉዳት እንደደረሰባቸውና የአርባ ሶስት ሺ አራት መቶ ሀምሳ ስድስት የሚደርሱ ቤተ አልባ እንዳደረጋቸው ተገልጿል ማለት ነው። የመሬት መንቀጥቀጥ የተከሰተው በዚሁ በአፋር ክልል ማለት ነው በሰሜናዊ ዞን ተብላ ብትንጠው ራህሌ ወረዳ ቡሬ ቀበሌ እና አስጎቢ ቀበሌ ተብሎ በሚታወቁት በነዚህ ቦታዎች ላይ ነው የመሬት መንቀጥቀጥ የተከሰተው። በዚህም የስድስት ሰዎች የአካል ጉዳት አድርጓል። የአስራ ሁለት ዓመት ታዳጊ ህይወት አልፏል ማለት ነው። በአጠቃላይ የአርባ ሶስት ሺ አራት መቶ ሃምሳ ስድስት ቤታ አልባ አድርጓቸዋል። የመሬት መንቀጥቀጥ ሲከሰት ጊዜ ቤቶች ሾክ አድርገው ከነበረባቸው መሰረት ወደ መፈራረስ ስለሚቀየሩ በአጠቃላይ 43456 ሰዎች ቤት አልባ ሆኗል። እነዚህ ሰዎች እንግዲህ የውድ ኢትዮጵያውያንና ሀገር ወዳድ ኢትዮጵያውያን እጅ የሚፈልጉ የሚሹ ይሆናል። ሁላችንም መተባበር ነው ያለን። የኢትዮጵያዊነታችን ባህል ከጎናቸው መሰለፍ የሚጠይቅ ጉዳይ መሆኑ ነው። እጅግ አሳዛኝ ጉዳይ ነው። ስለዚህ ውድ የቻናል ቤተሰብ ተከታታዮች ለዚህ ሁሉና ሁሉ ሰላማችን እናጽና፣ ዘረኝነት እንይውደም። በተለይ የተመለከተው ነው። ከአዲስ አበባ አማራ ክልል፣ ከአማራ ክልል ወደ አዲስ አበባ ያለችው መስመር በሸኔ ብዙ ጊዜ ሹፌሮችና ረዳቶች እንዲሁም ተሳፋሪዎች እየታገቱ የሚታወቅበት ነው። ይህ ድርጊት እንግዲህ የኦሮሚያ ነጻ ውጭ ያለው የአማራ ነጻ ውጭ ያለው ያመጡት የሀገር ሰላም አናዋጭ ጽንፍ ይዘው የሚንቀሳቀሱ ጉዳይ ነው። መንግስትም ይህም በውል ተገንዝቦ ህግ የማስከበር ዘመቻውን እየወሰደ ይገኛል። ከነዚህ ውስጥ አንዱ ማሳያው በዛሬው ዕለት ማለት ነው በሰሜን ወሎ ዞን ሀብሩ ወረዳ ላይ ፋኖ እየገጠመው ከፍተኛ ኪሳራ አንዱ አመላካች ጉዳይ ነው። መንግስትም አሁን እየወሰደ ይገኛል። አሁን በዛሬው ዕለት እየወሰደ ይገኛል። በነዚህ ቀጠኖች ማለት ነው። ራሳቸው በከፈቱት ራሳቸው እየቀመሱ ይገኛሉ። በሰሜን ጎንደርን ጃናሞራ ላይና በሰሜን ወሎ ሀብሮ ወረዳ ላይ በነዚህ ቦሎቶች ላይ ራሳቸው በከፈቱት ራሳቸው እየቀመሱ ሽንፈታቸውና ኪሳራቸውን እያስተናገዱ ይገኛል። መንግስትም ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ዘረኝነት ይውደም። አይጠቅምም፣ አያዛልቅም፣ አያሻግርም። የሀገር መከላከያችን ደጀን፣ ለሉዓላዊነት መገለጫችን። ለዚህ ደግሞ ሁላችን ከጎን በመሰለፍ የሰላማችን ማጽናት ይገባናል። በሌላ ቪዲዮ እስክንገናኝ መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘው።